እሺ ብስሚ ላህ ረህማን ረሂም። ስሜ አህመድ አብዶ ባላላው፣ የግብርናና ከባቢ ጥበቃ ጉዳዮች ቋሚ ኮሚቴ ሰብሳቢ ነኝ። ዛሬ ያየነው በመስክ ምልከታ ላይ ቀልአድ ክላስተር ጪሪ ሚጢ ገጠር ቀበሌና ገርበአነኖ ገጠር ቀበሌ ናቸው። ሁለቱም ቀበሌ ነው ያየነው። በሁለቱም ቀበሌ ላይ እየተሰሩ ያሉት የኤልኤልአርቢ ፕሮጀክት ነው ያየናቸው የኤልላልቢ ፕሮጀክት የቆላማ አካባቢዎች ማህበረሰቡን ኑሮ ማሻሻያ የሚያደርገው ለውጥ በጣም ትልቅ ተስፋ ሰጪ የሆነ ስራ ስለሆነ ዛሬ ያየናቸው መጀመሪያ ጪሪ ቀበሌ ላይ ነበር። ጪሪ ቀበሌ ላይ ጪሪ ሚጢ ቀበሌ ላይ የውሃ ቁፋሮ አለ። ውሃ ቁፋሮ 350 ሜትር የሚቆፈርበት ጉድጓድ ሂደን አይተን በጥሩ ሁኔታ እየሄደ እንደሆነ ያረጋገጥንበት ሁኔታ አለ። ይሄ ደግሞ እንዴት ማስቀጠል አለብን፣ ያ ውሃ እንዴትስ ቀበሌው ማህበረሰብ ለመጠጥም ለመስኖም ማዳረስ እንዴት እንደሚቻል ከአካባቢው ማህበረሰብ ጋር ከቀበሌው አመራሮች ጋር የተነጋገርንበት ሁኔታዎች አሉ እና ይህንን ማስፋት የሚያስፈልግበት ሁኔታዎች አሉ በተለይ አሁን የጪሪ ሚጢ ገጠር ቀበሌ ላይ እየተቆፈረ ያለው ጉድጓድ መሀል የጪሪ ሚጢ ቀበሌ መሀል ከተማ ውስጥ ስለሆነ ምናልባት ቀጣይ ኢንሻአላህ አቅም በፈቀደ መልኩ ራቅ ያሉት መንደሮች ላይም ተመሳሳይ ስራዎች ይሰራሉ ብዬ ተስፋ አድርጋለሁ። በተመሳሳይ የውሃውን ካየን በኋላ ትልቅ ስራ ያየነው የአፈርና ውሃ ጥበቃ ስራ እየተሰራ ያለው ነው። የአፈርና ውሃ ጥበቃ ስራ እንደሚታወቀው የጪሪ ሚጢ አካባቢ የአፈር መሸርሸር ፕሮግራሞች በስፋት የሚታዩበት ሁኔታዎች አሉና ያንን ኮንትሮል ማድረግ ማልማት በርካታ ማህበረሰብ ክፍል ተጠቃሚ ሊያደርግ የሚችል ወደ በአምስት አመት እቅድ ውስጥ የአንድ ሺህ ሄክታር መሬት ላይ ማልማት ፕሮግራም የተያዘ ነገር ግን በአሁን ሰዓት ያየነው ሀምሳ ሄክታር ላይ የተጀመሩ ስራዎች አሉና እነህ ስራዎች በአላህ ፍቃድ ዝናብ ሲመጣ ሚለመልሙ አካባቢዎች እንደመሆናቸው መጠን በርካታ ማህበረሰብ ክፍል ከተረጂነት የሚላቀቁበት ሰፊ ስራዎች ይኖራሉ። ከብቶቻቸው፣ ፍየሎቻቸው፣ ግመሎቻቸው በሰፋ ባለ መልኩ መኖ የሚያገኙበት አካባቢ እንደመሆኑ መጠን የበለጠ አካባቢ ማህበረሰብ ህይወት ይለውጣል ብለን ተስፋ እናደርጋለን። ቀጣይ ወደ ገርባነነው ገጠር ቀበሌ ነበር ሄድ ነው። ገርባነኖ ገጠር ቀበሌ ደግሞ ይሄድ ነው ሁለት ፕሮጀክቶች ነው። አንዱ አሁን ያለንበት ሳይት ነው። የአፈርና ውሃ ጥበቃ ስራ እየተሰራ ያለበት ሁኔታ አለ። በተመሳሳይ ይሄም በአምስት አመት እቅድ የአንድ ሺህ ሄክታር መሬት ለመስራት የታቀደ ቢሆንም አሁን ግን ሀምሳ ሄክታር የተጀመሩ ስራዎች አሉና ይሄ ማስፋት ማህበረሰቡን ተሳትፎ ማብዛት ተጠቃሚው ይህ ማህበረሰብ እንደሆነ ሀብቱን የመጠበቅ የመንከባከብ እና የመስራት ሀላፊነቱ የእሱ እንደመሆኑ መጠን ፕሮጀክቱ በበጀት በሙያ በተለያዩ ነገሮች ሊደግፈው ይችላል ነገር ግን የስራው ባለቤት የአካባቢው ማህበረሰብ ስለሆነ የአካባቢው ማህበረሰብ በበላይነት መምራት አለበት የሚል አቋም አለኝና ይህንን ከክላስተር አመራሮች ጋር ቀጣይ ቁጭ ብለን የምንነጋገርበት ይሆናል በተመሳሳይ ያየነው የ የጎርፍ መሄጃ ወንዞች መሃል ላይ እየተሰሩ ያሉ ግድቦች አሉ። እየተሰሩ ያሉ የውሃ ማስፋት የውሃ ማሰባሰብና የማስፋት ስራ እየተሰራ ያሉ ግድቦች አሉና በጣም በጣም በጥሩ ሁኔታ ለዚህ አካባቢ ማህበረሰብ ለቆላማ አካባቢ ማህበረሰብ እንዲህ አይነት ፕሮጀክቶች ኤልኤልአርፒ መምጣቱ በአላህ ፍቃድ ሁሉ ነው። ይሄን ስራ ወደዚህ አካባቢ ያመጡ ማህበረሰብ ላመሰግናቸው ፈልጋለሁ። ምክንያቱም በጣም ብዙ ጊዜ ይሄ አካባቢ በድርቅ የሚጠቃበት አካባቢ ነውና በዝናብ እጦት በዝናብ እጥረት የሚጠቃበት አካባቢ ነውና እንዲህ አይነት ፕሮጀክቶች እና ሌሎች ተጨማሪ የአካባቢ ማህበረሰብ ኑሮን ለማሻሻል የሚችሉ ከተረጅነት ለማላቀቅ የሚችሉ ፕሮጀክቶች ታሳቢ እየተደረገ በየአመቱ የተወሰነ ነገር ቢሰራ ይህ ማህበረሰብ ከራሱ አልፎ ለጎረቤት ቀበሎች፣ ክልሎች የሚደርስበት ሁኔታዎች ሊኖሩ ይችላሉ። ምናልባት ዛሬ እዚህ የተከሰተው ድርቅ ነገ ጎረቤት ቀበሌዎቻችን ለምሳሌ ሽኒሌ ዞን ወይም ሲቲ ዞን ላይ እንደነ ሀርሞ ካሌ የምንበል እንደነ ደጋህ ጀቢስ የምንበል ከለቤድ አካባቢዎች ወይም ወደ ላይ ወደ ደንበል ወረዳ የሚያዋስኑ ቀበሌዎች ላይ የሚፈጠሩ ድርቆች ወደዚህ ሊመጡ ይችላሉ። ማህበረሰቡም ከብቶቻቸውም ወደዚህ ሊመጡ ይችላሉ። ይሄ አካባቢ ከለማ ለምለም ከሆነ ሰው ወደዚህ መምጣቱ አይቀርም። ያኔ ዛሬ እነሱ ናቸው የኛ ማህበረሰብ እዛ እየተንከባከቡ እያገዙ ያሉበት ሁኔታዎች አሉና ቀጣይ እነሱም ይሄ አካባቢ ከለማ እነዛ ወደዚህ የሚመጡበት መንገድ ሊፈጠር ስለሚችል እንደዚህ አይነት ፕሮጀክቶች እንደ አስተዳደር አስተዳደሩ እየሰራ ያለው ስራ በጣም የሚበረታታና የሚደገፍ እንደመሆኑ መጠን ቀጣይ ግን የበለጠ ተመሳሳይ ፕሮጀክቶች እና ሰፋ ያሉ ፕሮጀክቶች በተለይ ወደ ኋላ የቀረ አካባቢ እንደመሆኑ መጠን ከሌሎች ክላስተሮች አንጻር ስናየው ብዙ ሊሰራባቸው የሚገቡ ሰፋፊ መሬቶች ስላሉ ሰፋፊ ይሄንን መሬት ማልማት የምንችልበት ሁኔታ ቢፈጠር የበለጠ ከድሬዳዋን አልፎ አጎረባች ክልሎች የበለጠ ምርቶቻችን ተወዳጅ የምናደርግበት ከአጎረባች ክልሎች አጎረባች ሀገር ምርቶቻችን ማድረስ የምንችልበት ሁኔታ መሸጥና መለወጥ የምንችልበት ሁኔታ እድል ይመቻችልናል ብዬ ስለማስብ ትኩረት ያስፈልጓል ብዬ አስባለሁ። በቀጣይ ይህ አካባቢ ይህንን አሁን እየሰራ ያለው ፕሮጀክት እንዳለ ሆኖ ሌሎች ፕሮጀክቶች ከትምህርት ጋር፣ ከጤና ጋር፣ ከመንገድ ጋር፣ ከተለያዩ የማህበረሰብ ግንኙነት ጋር ተያይዞ ሰፋ ያሉ ስራዎች መሰራት አለባቸው ብዬ አስባለሁና ቀጣይ እንሻላ 2018 ላይ ለየት ያሉ እቅዶች ይወጣሉ ብዬ ተስፋ አደርጋለሁ። የበለጠ ግን ማህበረሰቡን የማሳተፍ የማወያየት፣ ማህበረሰቡ ተጠቃሚነታቸውን ለማረጋገጥ ቢችሉ ሲሳተፉበት ነውና የማሳተፉ ስራ በስፋት ቢሰራ የተሻለ ይሆናል ብዬ አስባለሁ። አመሰግናለሁ።